በ2018 መስማት የሌለብህ ሰዎች ተማሪ ከሆናችሁና ለዚህ ቤተሰብ አዲስ ከሆናችሁ የሰብስክራይበር በተኑን በመጫን ቤተሰቡ ነው። በ2018 መስማት የሌለብህ ሁለት ሰዎች የመጀመሪያዎቹ፣ በዚህ ጊዜ ስለ ገንዘብና ስለ መታወቅ ወይም ስለ እውቅና ከሚያወሩ ሰዎች ራስን ቆጥር። ይህ ጊዜ እውቀትን እየሰበሰባችሁ ለሚመጣው ዓለም ራሳችሁን የምታዘጋጁበት እንጂ ለመታወቅ የምትሮጡበት እና ገንዘብ ለመስራት የምትወጡበት ታይም አይደለም። ይህ ጊዜ ዛፉን ለመቁረጥ የምትታገሉበት ሳይሆን ይልቁኑ ዛፉን ለመቁረጥ የሚያገለግላችሁን መጥረቢያ የምትስሉበት ታይም ነው። ለመገኘትና ለመታወቅ እንዲሁም ለስኬት ትሩጥ። ተደብቃችሁ እደጉ። ተደብቃችሁ ካደጋችሁ በወጣችሁ ጊዜ የሚቋቋማችሁ ማንም አይኖረም። ስለዚህም የተወደዳችሁ የሀገሬ ተማሪዎች ይህ ጊዜ በስውር ተደብቃችሁ የምታድጉበት እንጂ ለመታወቅ የምትወጡበት ጊዜ አይደለም። እንኳን እኔና እናንተ ትልቅ የሆነው ፈጣሪ እንኳን ሁሉንም ነገር ሲሰራው በድብቅ አከናወነው። ሰማያትና ምድርን ሲዘረጋቸው በድብቅ ፈጠራቸው። ኢቭን ኢፍ ሰውን እንኳን ሲፈጥረው ከሰው እይታ ውጭ አድርጎ ሰራው። ሔዋንን ሲሰራት አዳምን አስተኛው። ሁሉንም ነገር በድብቅ ሰራው። እኔና እናንተን እንኳን ድንቅ የሆነውን ፍጥረታትን ሲፈጥረን በእናታችን ሆድ ውስጥ በድብቅ በስውር ሰራ። በድብቅና በስውር የተሰሩ ነገሮች በጠቅላላ ሲወለዱና ሲወጡ እጅግ በጣም ያማሩ ነው የሚሆኑ። እጅግ በጣም ጣፋጭ የሆነው የወይን ጠጅ እንኳን ሳይቀር ለዓመታት ተቀብሮና ተሰውሮ የሚገኝ የወይን ጠጅ ነው። የተወደዳችሁ የአገሬ ተማሪዎች ይህ ጊዜ ተደብቃችሁ እውቀትን የምትሰበስቡበት፣ ራሳችሁን የምትገነቡበት፣ እየመጣ ላለው ዓለም ራሳችሁን የምታዘጋጁበት ጊዜ ነው እንጂ ለመውጣት ለመገኘት የምትወጡበት ጊዜ አይደለም። እናንተ ለመታወቅ አትሩጡ፣ ይልቁኑ እኛ ፈልገን እናገኛችሁ። ያኔ ዋጋችሁ ውድ ነው። በመቀጠል በ2018 መስማት የሌሉብ ሰዎች የተማረ የት ደረሰ የሚለውን ተረት ተረት ከሚተርቱ ሰዎች ራስን አርቅ። የተማረ የት ያልደረሰበት ቦታ አለ? አሁን እኔን የምትመለከትበትን በእጅ የያስከውን ስልክ ጨምሮ ቤታችሁ ውስጥ ያለውን ላፕቶፕ ኮምፒውተር፣ እንዲሁም ቴሌቪዥን ጨምሮ የቱን ነው የተማረ ያልፈጠረው? አለም ላይ የምታውቃቸውን ታዋቂ ቢሊዮነሮች የስኬትን ጥግ የነኩ ናቸው ብለህ የምጠቅሳቸው በጠቅላላ የተማሩ አይደሉም። እያልኩ ያለሁት የተመረቁ አይደለም፣ የተማሩ። ከፌስቡክ አንስተህ እስከነ ኤለን መስክ ብትገባ እስከነ ቢል ጌትስ ድረስ ብትሄድ እየተማሩ ናቸው። ማርክ ዙገንበርግ እዚህ ደረጃ ላይ ከመድረሱ በፊት ስለ ፌስቡክ አፕሊኬሽን ብትል ኮዲንጉን፣ እያንዳንዱን ነገር በደንብ አድርጎ ተምሮ የጨረሰ ነው። ስለዚህም የተማረ ያልደረሰበት ስፍራ የለም። ስለዚህም ወዳጄ ሞኛቱን የተማረ የት ደረሰ ከሚሉ ሰዎች እራስህን አርቅ።